ወደ ሀገራቸው የሚመልስ ገንዘብ ያልነበራት ሀገራቸው ሩሲያን የግድ መለመን ነበረባት። የሀገሪቱ ፕሬዝደንት ኮሎኔል መንግሥቱ ኃይለማርያም የሩሲያን ባለሥልጣናት አነጋግረው ሞስኮ ተማሪዎቹን በራሷ ወጪ ለመላክ ተስማማች። ተማሪዎቹም በዚህ ተደሰቱ። ይሁንና የምልሰት ሂደቱ ቀላል አልነበረም። የተመደበው አውሮፕላን ብዙ ምቾት አልነበረውም። መስተንግዶም እንደ መደበኛ ወይም የንግድ አውሮፕላን ፈጽሞ ሊሆን አልቻለም። ሩሲያዎች ግሪሽ ሲሉ የሚጠሩት የማሽላ ንፍሮና የምን እንደሆነ የማያውቁት የሥጋ እሽግ ለጉዞ ተሰጥቷቸዋል። ለትምህርት ብዙ ተማሪዎችን ትቀበል የነበረችው ሶቪየት ኅብረት ከኪነ ጥበብ እስከ ታንክ ብዙ ኢትዮጵያውያንን አሰልጥናለች። መቶ አለቃ ፍቃደ ገብረየስም የትምህርት ዕድሉ ተቋዳሽ ሆኖ ሞስኮ የታንክ አካዳሚ ለመግባት ችሏል። በተለያዩ አጋጣሚዎች ግን የትምህርት ዕድል ማለት የጉዞ ወጪ ሳያካትት ይቀራል። ፈቃደና የሀገሩ ልጆችም ይህንን የፈተና ጽዋ ከትምህርት ቤቱ ፈተና የበለጠ ተጎንጭተውታል። በአስቸጋሪ መልክዓ ምድር ማለፍ የሚያስችለውን የብረት ለበስ ሥልጠና የተቀበለው ሰው በከፍተኛ ውጤት ተመርቋል። አሁን ግን ወደ ሀገሩ የሚመለስበት ጊዜ ደርሷል። ትምህርቱን እንደጨረሰም ጨረሰም በተለያዩ ወታደራዊ ኮሌጆችና ማሰልጠኛዎች ከነበሩ 150 ኢትዮጵያውያን ጋር በልመና በተገኘው አውሮፕላን ተሳፈረ። ከሞስኮ የተነሳው አውሮፕላን ኢስላማባድ ለመድረስ ገሰገሰ። ፓኪስታን ኢስላማባድ ሲደርስ ግን አቀባበል ያደረገለት የበረሃው ማዕበል ነበር። አቧራው እንዳውሎ ንፋስ አካባቢውን ሸፍኖታል። በአስር ሜትር ርቀት ውስጥ የሚታይ ነገር ማግኘት ፈጽሞ አይቻልም። ፓይለቶቹ አውሮፕላኑን አረጋግቶ ለማሳረፍ ደቂቃዎችን በሰማይ ላይ መሽከርከር ነበረባቸው። ኮሚኒስቶቹ ግራ ዘመሞቹ ማርክሳውያኑ ወታደሮች ከዓመታት በኋላ ፈጣሪያቸውን ለመማፀን የተገደዱበት ክስተትም ነበር። ጸሎት እንኳን እንዴት እንደሚደረግ ጠፍቶብን ነበር ይላሉ ኮሎኔል ፍቃደ ገብረየስ የእኔ መንገድ በተሰኘው ግለ ታሪካቸው። እንዴት እንዳማተቡም ሳይታወቃቸው ፈጣሪ ሆይ አደራ አሉ። አውሮፕላኑ ኢስላማባድ መቆም ያስፈልገው ለእረፍትና ነዳጅ ለመሙላት ነበር። ለነርሱ ግን የጭንቅ ጊዜ ሆኖ ተመዘገበ። የያኔው መቶ አለቃ የአሁኑ ኮሎኔል ፈቃደ ገብረ የስም ነፍሳቸውን ከላይ እስከታች ከሚያነበንቡት ማርክሲዝም ይልቅ ለሚያዋጣቸው ፈጣሪ አደራ ሰጥተው ጉዟቸውን ቀጠሉ። እንደተፈራውም ሳይሆን ቀረ። አውሮፕላኑ በመከራ አረፈ። አሁንም ከበረሃው ማዕበል ጋር እየታገለ መልሶ አኮበኮበ። አውሮፕላኑ ወደ ገልፍ የአየር ክልል ሲገባ የተቀበለው ግን ግዙፉ የአሜሪካ የጦር ጀት ነበር። እንደ አውሮፓውያን አቆጣጠር በ1982 የመጀመሪያው የእስራኤልና ሊባኖስ ጦርነት እየተባለ የሚታወቀው ጦርነት ፈነዳ። የውትድርና ተማሪዎቹ ሞስኮ በሚገኘው ሆቴላቸው ልክ እንደ ፊልም የተከታተሉት ጉዳይ ነበር። በምንም መልኩ ግን የጦርነቱ ሰዓት ይገርፈናል ብለው አልገመቱም። ሐሳባቸው ከሩሲያ ወደ ኢትዮጵያ መምጣት እንጂ በጦርነቱ መሃል መግባት አልነበረምና የሰለጠኑት ሶቪየት ኅብረት የሚያገለግሉት እናት አገራቸው ኢትዮጵያን ነው ፈቃደና ጓዶቹ ጦርነትና ፊልም ምን ያህል እንደሚለያዩ ማየት የጀመሩትም ከዚህ ጊዜ በኋላ ነበር አንዳንድ የአረብ ሀገራት ለሊባኖስ የጦር እርዳታ የሚልኩበት ጊዜ ነው ያ ጊዜ እስራኤልም ከወዳጆቿ የምትታጠቀውን መሣሪያ ይዛ ፍልሚያውን ቀጥላለች። ይህንን ጸረ እስራኤል እርዳታ ለማስተጓጎል ታዲያ አሜሪካውያን እስራኤሎችን ለማገዝ በሚል በአካባቢው ማንም ድርሽ እንዳይል ይጠብቁላት ነበር። ልክ አሁን ኢራን ሚሳኤሎቿን ስትልክ መርከቦቿን አስጠግታ እንደምትከላከለው ማለት ነው። ልዩ የቻርተር በረራ ላይ የነበሩት ኢትዮጵያውያኑ ተማሪዎች ደግሞ በዚህ ሁኔታ ያልጠበቁት ክስተት ተፈጠረባቸው። በገልፍና ኦማን ባሕረ ሰላጤ በኩል ዞረው ነበር ጉዟቸውን እያደረጉ የነበረው። የፓኪስታኑ አውሎ ንፋስ ድንጋጤ ሳይለቃቸው አሜሪካ የባሕር ኃይሏ ከሚያስተዳድራቸው የጦር መርከቦች ያስነሳቻቸው ግዙፍና ዘመናዊ የጦር ጀቶች ጋር መፋጠጥ ነበረባቸው። በዘመኑ አስፈሪ ነበር ይላሉ መቶ አለቃው። ኤፍኤ 18 ሲ ሆርኔት ሱፐር ሶኒክ ተዋጊ የጦር አውሮፕላኖች እነዚህ የጦር አውሮፕላኖች እስከ ሆድና አፍንጫቸው የታጠቁ በቁጥር ደግሞ ሦስት የሆኑ ነበሩ። ከአውሮፕላን ተሸካሚ መርከቦች ላይ ፈንጠር እያሉ የተነሱ ቻርተር አውሮፕላናቸውን ከበቡት። በግራ በቀኝ፣ እንዲሁም ከአናት አውሮፕላኑን መተሻሸት ያዙ። በአጭር አማርኛ ኢትዮጵያውያኑ ተማሪዎች በሶቪየት ኅብረቱ አውሮፕላን ታገቱ እንደማለት። የሶቪየቱ ኤርፍሎት ፓይለት ግን ከአሜሪካ የጦር ጀቶች ጋር ግንኙነት ፈጠረ። የት እንደሚበር የጫናቸውን ሰዎች ዜግነት፣ ወደ መካከለኛው ምስራቅ እንደሚጓዝ ወይም እንደማይጓዝ ማረጋገጫ እንዲሰጥ ተጠየቀ። አውሮፕላኑ ወደ ግራና ወደ ቀኝ ዘንበል ገልበጥ እያለ የተሳፋሪውን ዙሪያ ለማሳየትም ግድ ሆኖበታል። የአሜሪካ ተዋጊ አውሮፕላኖችን የሚያበሩት ኤርፍሎት ፓይለቱ መስኮቱ እንዲከፈት አዘዙ። በአጉሊ መነጽር እየተመለከቱ አንድ ባንድ ማን ወዴት ይሄዳል የሚለውን ጉዳይ አጠኑ። ኢትዮጵያውያኑ የውትድርና ተማሪዎችም ከፓይሎቶቹ ጋር ለመፋጠጥ ግድ ሆኖባቸው ነበር። ሁሉም ነገር በቅርበት ሁሉም ነገር በፍጥነት ይሆን ነበር። ነገሩ ፍጹም የሚያሸብር ሆነባቸው። ምናልባት በጉዞ ወቅት እጅግ እየፈጠኑ በግራ በቀኝ በአናት የሚበሩት የጦር ጀቶች ከሚበሩበት አውሮፕላን ጋር ተላትመው እሳት ፈጥሮ አየር ላይ እንዳይጋዩ ባሕሩም አስክሬናቸውን እንዳይቀበል ክፉኛ እየፈሩ ነበር። አሜሪካዎቹ ከኢትዮጵያውያን የቆዳ ቀለም ጋር የሚመሳሰሉት ደቡብ የመኖች በእንዲህ ዓይነት አውሮፕላኖች ወደ እስራኤል የጦር መሳሪያ ለማስገባት ሙከራ እንደሚያደርጉ ስላወቁ ነው እያንዳንዱ ሰው ምን ይመስላል የሚለውን በአጉሊ መነጽር ለማየት የሞከሩት። ነገር ግን ኢትዮጵያውያኑ ተማሪዎች አሁን ከዚህ አሸባሪ ሁኔታ የሚያወጣቸው ነገር ብቻ እየጠበቁ ይገኛሉ። የሶቪየት ኅብረቱ አብራሪ የተሳፋሪዎቹ መንፈስ እንደ ተረበሸ በሚገባ ገብቶታል። ተረጋጉ ተረጋጉ የሚለውን የማረጋጊያ ንግግሩን ማቅረብ ጀመረ። ከአሜሪካዎቹ ጋር ተነጋግረናል። እነርሱ ማረጋገጥ የፈለጉት ሊባኖስና እስራኤል በሚያካሄዱት ውጊያ ደቡብ የመን ሊባኖስን እንደምትረዳ በግልጽ አውጃ ስለነበር ነበር አዘናግታና መንገድ አሳብራ ወደ ጦርነቱ የጦር መሳሪያዎች ልታጓጉዝ እንደምትችል ስለሰጉ ነው ይህንን እያደረጉ ያሉት አላቸው። ኢትዮጵያውያን ተማሪዎች መሆናችሁን ከትምህርት ለእረፍት ወደ ሀገራችሁ እየሄዳችሁ መሆኑን በትክክል አስረድተናቸዋል አለ። የሶቪየት ኅብረቱ ፓይለት ደቡብ የመን ልክ ኩባ በተለያዩ ሀገራት ጣልቃ እንደምትገባው ልክ ኩባ የተለያዩ ኮሚኒስታዊ ሀገሮችን እንደምትደግፈው ሁሉ የኔ ለምትላቸው ሀገራት ኢትዮጵያን ጨምሮ የጦር መሳሪያና ሌሎች አይነት ድጋፎችን ስታደርግ ቆይታለች። ይህ ግን ብቻውን በቂ አልነበረም። የሶቪየት ኅብረቱ አብራሪ የአሜሪካ የጦር ጀቶች እርምጃ ወስዳለሁ ቢሉ በአቅራቢያችን ለሚገኘው የሶቪየት ኮማንድና የእኛ ኃይል ሪፖርት ስላደረግን አትስጉ የሚል ማረጋጊያ ነገራቸው። በሀገሩ እግረ መንገዱን እየኮራ እንዲህ አላቸው። ምንም ማድረግ አይችሉም። እየበረራችሁ ያላችሁት በታላቁ ሀገር በሶቪየት ኅብረት ንብረት በሆነው ኤርፍሎት አውሮፕላን ነው በማለት ሊያበረታታቸው ቻለ። ሦስቱ ተዋጊ የጦር ጀቶችም አውሮፕላኑን ዙሪያ ገባውን በሚገባ ከቃኙ በኋላ በኮሎኔል ፈቃድ አገላለጽ ልክ እንደ ክብረ በዓል ትርኢት እንደሚያሳዩ ሁሉ እየተገለባበጡ ከአካባቢው ተሰወሩ። ከፓኪስታን እስከ ኦማን ባህረ ሰላጤ የነበረው ትርምስም በዚህ ተቋጨ። ከሞስኮ ተነስቶ በፓኪስታን በኦማን አድርጎ ኢትዮጵያ ለመብረር የተነሳው አውሮፕላንም እንደሆነው እንደታቀደው አዲስ አበባ ደረሰ። የያኔው መቶ አለቃ የአሁኑ ኮሎኔል ፈቃደ ገብረየስም በእህታቸው በገነት ገብረየስና በሌሎች ዘመዶቻቸው ታጅበው አዲስ አበባ ገቡ።